በጣም ጀግና እናት ናት። ለምን ዘሪውን አለችኝ። አራስ ቤት ሆና በ14 አመቷ እኔን አንድ ሰው አራስ ሊጠይቅ ሲሄድ ታውቃላችሁ፣ በልማድ ደምን እንዲተካላት ቢምቶ፣ ልጇ መጠቅለያ፣ ዳይፐር ይዞ ሰው ስጦታ ይወሰዳል እና የኔ እናት ጋር ግን አንድ ቀን ስሙን መጥቀስ የማልፈልገው የቅርብ ዘመድ ፌስታል ነው ይዞላት የሄደው እና ምንድነው ሀሳብ የሰጣት? አንደኛ በኛ? ማህበረሰብ አንድ የሚሉት ጉዳይ አላቸው አንድ የማይፈለግ የሚሉት ዘር አለ የኔ አባት እነሱ አይፈልግም ከሚሉት ዘር አንድ ሪዝን ሁለተኛ ደግሞ በ14 አመቷ ላይ ወለደችኝ ስለዚህ ተስፋው ላይ ያጨልመው ነው የተወለደው ዘር ስለዚህ ምን አይነት መፍትሄ ያመጣላት መጣል አለበት አለ አዎ እና ነው አልጥለው ማለት ይሄ ዘር ይሆነኛል ስትል ዘር ይሆናለች። እግዚአብሔር ይመስገን ግን አለውኝ ዛሬ ያው አልተጣልኩኝም፣ ዘር ራሱ ተክቷል። ትናንትና ዘር ያበላሻል የተባለው ዜዶ ዛሬ ዘር ተክቷል፣ ልጆች አሉት። ትናንትና ያድግም የተባለው ዜዶ ዛሬ ልጆችን እያሳደገ ነው። እና እግዚአብሔር ይመስገን በዛ ምክንያት አልጥለውም ስትል ዘሪውን ብላኛለች። በጣም የሚገርም ታሪክ ነው። እንግዲህ እግዚአብሔር በአንድም በሌላ መንገድ የሚሰራበት የራሱ መንገድ አለ እና በዚህም ታሪክ ውስጥ የምናየው ነገር እሱን ነው። ሰው ያሰበው አለ፣ እግዚአብሔር ደግሞ ያሰበው አለ። እና ሰው ያሰበው ነገር እና እግዚአብሔር ያሰበው ነገር ደግሞ አይገናኝም ብዙ ጊዜ። እንደ ሰው ከሆነ ድሮ ነበር የቀረ ነው፣ እንደ እግዚአብሔር ስለሆነ ግን ቀጥለናል እና ለዛ ጥሩ ማሳያ ነው ደግሞ ያንተ ህይወት።